እኔ እኔ እኔ ዩቲናስ ኢትዮጵያን ሀገሬን እሚጂን ወኪል ከምታስቡት በላይ ከምታስቡት በላይ ልብ በቲክቶክ በኩል በርካታ ተከታዮችን ማፍራት የቻሉት ዩቲናስና አዶናይ በመካከላቸው ከባድ ፍጥጫ ተፈጥሮ ሰነባብቷል። እንደሷ ቲክቶክን ጀምሮ በዚህ ልክ ሰው እየወቀሰው እየገፋው ቆሞም ጀግና ሆኖም እንዲህ አይነት ስራ የሚሰራ ታይቶ የማይታወቅ ተደርጎ የማይታወቅ ነገር እያደረግን ያለ ነው። ማንም ደግሞ አይችለንም በርግጠኝነት። ትጥጫው ደግሞ በተመልካቾቻቸውና በአድናቂዎቻቸው ጭምር የተከሰተ ነበረ። መኪናውን እንግዲህ ዩቲ እንድትበላው ሁላችንም ሄደ ቦት እናደርጋለን። ይህንንም አስመልክቶ ከግራም ከቀኝም የተለያዩ አስተያየቶች ሲሰጡ ነበር። ዩቲናስም የራሷ የሆነ መልካም ጎና አላት። አዶናይም እንዲሁ ታዲያ፣ ሁለቱም የየራሳቸው ተመልካቾችና አድናቂዎችም አሏቸው። በዚህም የተነሳ ነው ጭቅጭቁ እንደ ጉድ እየሰነባበተው። የመኪናውን ሽልማት ማን ይወስደው ይሆን የሚለውም እንዲሁ ውዝግብን የፈጠረ ነበርም። አሁን ደግሞ ዩቲናስ በአዲስ ሰርፕራይዝ ብቅ ብላለች። በአፍሪካ ደረጃ እውቅ ሰዎች በሚሸለሙበት መድረክ ላይ እጩ መሆን ችላለች። ይህንንም አስመልክቶ ያስተላለፈችው መልእክት አለ። ለመሆኑ ከሰሞኑ ተፈጥሮ የነበረው ውዝግብና ጭቅጭቅ ምን ይመስል ነበርም? በዩቲናስና በአዶናይ መካከል የተፈጠረውን ከባድ ውዝግብ አንስተን ወደ እናንተ እናደርሳለን። ከዚህ ባለፈም አሁን ደግሞ ዩቲናስ እንዴት ያለ ሰርፕራይዝ ገጠማት? በአፍሪካ ደረጃ እጩ የሆነችበት ሽልማት ምን ይመስላል? ከዚሁ ጋር በተገናኘ የዩቲናስስ መልእክት ምንድን ነው? የዘንድሮውን የቲክቶክ ክሬቲቭ አዋርድ የመኪና ሽልማት ማን ያሸንፍ ይሆን? መጨረሻውስ ምን ይሆን? ሁሉንም በዚህ መሰናዶ በዝርዝር ወደ እናንተ እናደርሳለን። እንደምናችሁ የምንወዳችሁና የምናከብራችሁ የጎራ ስቱዲዮ ቤተሰቦች ቻናላችን ጎራ ስቱዲዮ ወቅታዊ፣ ማህበራዊ፣ አዝናኝና አስተማሪ የሆኑ ልዩ ልዩ ታሪኮችን እየዳሰሰ ወደ እናንተ ውድ ተመልካቾች የሚያቀርብ ሚዲያችን ነው። በዛሬው ዝግጅታችን ከሰሞኑ እጅግ አነጋጋሪ የነበረውን የአዶናይና የዩቲናስን ጉዳይ አንስተን ወደ እናንተ እናቀርባለን። ጌታቸው በላይ ደግሞ መሰናዶን አዘጋጅቼ በማቅረብ እንዲህ አብሬያችሁ ቆይታ አደርጋለሁ። ወደ ዝግጅቱ እንሻገር። ዩቲናስም አዶናይም የየራሳቸው በርካታ ተመልካቾች፣ አድናቂዎች ያሏቸው ወጣቶች ናቸው። በተለይ ዩቲናስ ደግሞ ቲክቶክ ኢትዮጵያ ውስጥ ገና ከመጀመሩ አንስታ የተለያዩ ቪዲዮችን በመስራት ልዩ የሆነ ብቃቷንና ታለንቷን ስታሳየን የቆየች ልጅ እንደሆነች ይነገራል። በርካቶች እንደሚሉት ከሆነ ዩቲናስ ቲክቶክን ያሳየችን ያስለመደችንም እሷ ናት ይሏታል። እንደሷ ቲክቶክን ጀምሮ በዚህ ልክ ሰው እየወቀ ሰው እየገፋው ቆሞም ጀግና ሆኖም እንዲህ አይነት ስራ የሚሰራ ሰው አላውቅም። ለአንድ የቲክቶክ ቪዲዮ ምን ያህል ገንዘብ እንደምታወጣ እኔ በአይኔ አይቻለሁኝ። ማለት ገንዘብ ለማታገኝበት ስራ ራሷ ከኪሷ አውጥታ ገንዘብ ነው ቪዲዮዎቹ የምትሰራላችሁ። በዚህ አመት ደግሞ ፊልም የመሰሉ ስራዎችን ያሳየችን። አዶናይ ደግሞ በሚኖርበት ካናዳ ሀገር ወጣቶችን የሚያነቃቁ የተለያዩ ቪዲዮዎችን በመስራት የቀኑ ውሎን በማጋራትና ስፖርታዊ እንቅስቃሴዎችን እንዲሁ በማስተማር የምናውቀው ወጣት ነበር። አሁን ደግሞ ወደ ኢትዮጵያ ከመጣ በኋላ በተለያዩ ጉዳዮች አነጋጋሪ ሆኖ የቆየ ነው። ለምንድን ነው ይህ ሁሉ ሰው እንደዚህ ወደደኝ? እኔ አላቅም። እግዚአብሔር፣ እናቴ ትሙት ነው የምላችሁ፣ ማርያምን። ከምታስቡት በላይ ከምታስቡት በላይ ልቤ ሙሉ ነው። አመሰግናለሁ። ስለ መኪናው አይደለም፣ ስለ ቦቱ አይደለም፣ ስለ ማሸነፉ መሸነፉም አይደለም። ስለ ስለፍቅራችሁ ነው። ዩቲናስ በርካታ ገንዘቦችን በማውጣት በቲክቶክ በምትሠራቸው አጫጭር ቪዲዮዎች እጅግ ተወዳጅ ናት። እነዚህ ቪዲዮዎች ደግሞ ድንቅ የሆነ የትወና ብቃቷንም ጭምር የሚያሳዩ ሆነው በቲክቶክ ክሬቲቭ አዋርድ ላይ ሽልማቱ ይገባቸዋል ከተባሉ ተቀዳሚ ሰዎች መካከል ለመሆኑም ችላ ነበር። እናንተን ይመጥናል ብዬ በጣም ቆንጆ ስራ አሰርቻለሁ ብዬ አስባለሁ። ከኮሜንታችሁም እንደተረዳሁትና የዘንድሮ የክሪኤተር ኦፍ ዘ ይር አዋርድ ይገባታል ብላችሁ ካሰባችሁ ቮት አድርጉኝ፣ ምረጡኝ። በጣም ነው ማመሰግነው። ሁላችሁ እያየሁ ነው ፍቅራችሁን። በጣም ነው ማመሰግነው። ዘመን ተሻጋሪው በሚል በፌስቡክ መጠሪያ የሚታወቀው አስተያየት ሰጪ ሲናገር፣ አዶናይ በዚሁ በቲክቶክ መንደር ጎዳና ላይ የሚኖሩ ታዳጊዎችን ከዚያ ህይወት አንስቶ ከፍ ወዳለ ደረጃ ማሸጋገሩ እጅግ የሚደነቅ ነው ይለዋል። በተጨማሪም በቅርቡ ደግሞ ዘዋይ ላይ ቆሎ በመሸጥ የምትተዳደርን ታዳጊ ድምጽሽ እጅግ ስለሚያምር ወደ አዲስ አበባ በመምጣት ከሙዚቃ ባለሙያዎች ጋር እንድትገናኝ አደርጋለሁ በሚል የሰራው ስራም እንዲሁ የሚደነቅ ነው እያለ ስለ አዶናይ ይመሰክራል። እነዚህና ሌሎቹንም መልካም ተግባሮቹን ሁሉ በማንሳት እነዚህና ሌሎችንም በርካታ በጎ ስራዎችን በመስራቱ ይህ ወጣት ቲክቶከር ያደረገው ተግባር ለእኔ ትልቅ ነገር ነውና ክብረት ይስጥልን በማለት ዘመን ተሻጋሪው ምስጋናውን ሲያቀርብ ተመልክተናል። በተቃራኒው ደግሞ ዩቲናስን በመደገፍ ቤቲ ባርቾ ሐሳቧን ስታስቀምጥ፣ አዶናይ በራሱ የሚተማመን ወጣት ነው ነገር ግን ምንም አይነት ክሬቲቪቲ የሌለው ልጅ ነው ትላለች። ዩቲናስ ደግሞ ቲክቶክ ከተጀመረ ጀምሮ ታትራ የምትሰራ ክሬቲቪቲዎቿም የሚያስገርሙና አስደናቂ ብቃትም ያላት ብዙ ውግረቶችንም ተቋቁማ እዚህ ደረጃ ለመድረስ የቻለች እንስት ናት። ውድድሩ ክሬቲቪቲ ከሆነም የዚህ ዓመት ሽልማት ለእሷ ይገባል። ቤቲ ሐሳቧን እንዲህ ነው ያኖረችው። እንዴ እንዴ እያሉ ከግራም ከቀኝም በሚሰጡ አስተያየቶች ውዝግብ ውስጥ የሰንበቱት እነዚህ እውቅ ቲክቶከሮች መጨረሻቸው ግልጽ እየሆነ የመጣ ይመስላል። ለአድናቂዎች ክፍት በተደረገው የምርጫ ቦክስ ላይ ስንመለከት። አዶናይ ከመቶ ሺህ ሰው በላይ እንደመረጠው የሚያሳይ መረጃ አለም። ጋይስ ምንድነው እየተፈጠረ ያለው መቶ ሺህ ቮት ታይቶ የማይታወቅ ተደርጎ የማይታወቅ ነገር እያደረግን ያለ ነው ማንም ደግሞ አይችልንም በእርግጠኝነት ዩቲናስ ደግሞ ከሰባ ሺህ ሰዎች በላይ መርጠዋታል ይህ ልዩነት በዚሁ ከቀጠለ ደግሞ አዶናይ መኪናውን የማሸነፍ እድል እንዳለው ከዚህ ለመገንዘብና ለመረዳት እንችላለን ሽልማቱ ለማን ይገባል እናንተ አስተያየታችሁን ስጡን አሁን ግን የምንነግራችሁ ዩቲናስ በአዲስ ሰርፕራይዝ መታለች። በዚህ በዲጂታሉ ዓለም ላይ በምስራቅ አፍሪካ እጅግ ከፍተኛ ተጽዕኖ ያላቸውን ሰዎች ሽልማት እየሸለመ የሚገኘው አይኮኒክ ክሬቲቭ አዋርድ ላይ እጩ ለመሆን ችላለች። በዚህም በርካታ ሰዎች እየመረጧት ስለሆነ የማሸነፍ እድል እንዳላት እየተጠበቀ ነው። ይህ ደግሞ ኢትዮጵያ ውስጥ ከሚሰጠው ሽልማት የበለጠ ከፍተኛ ደረጃ ያለው በመሆኑ ለዩቲናስ አዲስ ሰርፕራይዝ ሆኖላታል። ከዚሁ ጋር ተገናኝቶ የሰጠችውን ሀሳብ በዚህ ቪዲዮ ላይ ተመልከቱት። እኔ ዩቲናስ ኢትዮጵያን ሀገሬን እሚጌኝ ወክዬ በኢስት አፍሪካ 2025 በአይኮኒክ አዋርድ ላይ በሁለት ዘርፍ ታጭተናል። አንደኛው በቤስት ኮንተንት ክሬተር እና ሁለተኛው ደግሞ በቤስት ኢንፍሉዌንሰር ነው። እንኳን ደስ ያለሽ በሉ ዩቲናስ ይህንን ደስታ በቲክቶክ በኩል ካበሰረችን በኋላ አስከትላ ግን ኢትዮጵያ ውስጥ የሚከናወነውን የቲክቶክ ክሬቲቭ አዋርድን አስመልክቶ እኔን አትምረጡኝ ተውኝ ስትል መልእክቷን አስተላልፋለች። ዩቲናስን ብላችሁ ለኔ ድጋፍ ለመሰብሰብ ቪዲዮ ለመስራት የምታስቡ ካላችሁ በጣም እስከ ዛሬ እጅ በጣም ከመጠን በላይ ነው፣ እና እጅግ በጣም ነው ማመሰግናችሁ። በእኔ ሳቢያ ስትሰደቡ ስትዘልፉ እያዩ በጣም ሰላሜን እያጣው ስለሆነ በቃኝ፣ በጣም ነው ማመሰግነው። ያሰባችሁ ካላችሁ ያሰራችሁትም አላህ ያክፍልልኝ፣ እጅግ በጣም ነው ማመሰግነው እና ከዛሬ በኋላ የቮት ቪዲዮ አይኖርም እና ዛሬም ደግሞ ቮት ጋዛሽ ተብዬ ደግሞ እየተወራ ነው እና ቢቻል ራሴን ባገል በጣም ደስ ይለኛል። ያባለፈው እንኳን ቮት ቪዲዮ የመጀመሪያው ፊቴ ላይ በጣም ነው የሚያስታውቀው። በጣም የግድ ነው ቪዲዮ የሰራሁት። በርካቶቻችሁ ሽልማቱ ለእኔ እንደሚገባ አስቀድማችሁ ስትነግሩ ነበር። ውድድሩ ገና ሳይካሄድ ምርጫውም ሳያበቃ ማሸነፌን አረጋግጫለሁ። ስለዚህ ምርጫው እዚህ ላይ ይበቃል የሚል ሀሳቧን በማስቀመጧ ከዚህ በኋላ የማሸነፍ እድሉ ምናልባት ለአዶናይ ሊሆን እንደሚችል ከፍተኛ ግምት ተሰጥቷል። ለማንኛውም በአዶናይ እና በዩቲናስ መካከል የተፈጠረው ውዝግብ እዚህ ላይ የሚያበቃ ይመስላል። እጅግ የምንወዳቸው የምናከብራቸው፣ የጎራ ስቱዲዮ ቤተሰቦች በተለያየ ዓለም ክፍል ሆናችሁ እኛን ተቀዳሚ ምርጫ በማድረግ ስለምትከታተሉን እጅግ አድርገን እናመሰግናችኋለን። በዛሬው ዝግጅታችን የዩቲናስ እና የአዶናይን ጉዳይ ሰሞንኛ አነጋጋሪ የነበረውን ክስተታቸውን በማንሳት ወደ እናንተ እንዲህ በመረጃ መልኩ አቀረብንላችሁ። ስለምትከታተሉን እጅግ አድርገን እናመሰግናለን። ጎራ ስቱዲዮ ወቅታዊ፣ ማህበራዊ፣ አዝናኝና አስተማሪ የሆኑ ልዩ ልዩ ታሪኮችን እየዳሰሰ ወደ እናንተ ውድ ተመልካቾች የሚያቀርብ ሚዲያችን ነው። ሰብስክራይብ አድርጉን። ሐሳብ አስተያየታችሁን ኮሜንት ላይ ጻፉልን። ጌታቸው በላይ ደግሞ አብሬያችሁ ቆይታ አድርጌያለሁ። መልካም ጊዜ ይሁንላችሁ።